ለአንድ እጅ የምታክል መርፌ ሶስት መቶ ዶላር እና አራት መቶ ዶላር እያወጣሽ ከባድ ነው። በአንድ ሳምንት ውስጥ አስቡት፣ እና አይጭነቃችሁም። ምን ማለት ነው? ቲክቶክ ላይቭ ሪከርድ አርገባኝ ማሬ ኦዞምፒክ ፒክ ኖ ኦዞምፒክ፣ ለውጥ ታያላችሁ በአንድ ወር ለውጥ ታያላችሁ በአንድ ወር ለውጥ ታያላችሁ። ሁለት ሶስተኛ ወር ላይ እንዲህ ነው የምታክሉት፣ ሙሏችሁ ይጠፋል። እኔ ለውጥ በአንድ ወር ነው ለውጥ ያየሁት። ለውጥ ያሳያችኋል። በዛ ላይ ኦዞምፒክም እኮ ስትጠቀሙ ዝም ብላችሁ እኮ መጠቀም አትችሉም እኮ። ኦዞምፒክ ብቻ ስለተጠቀማችሁ አይደለም፣ እናንተም ኦዞምፒኩን መርዳት አለባችሁ። የምትጠቀሙትን ዋክ ማድረግ አለባችሁ። እንቅስቃሴ፣ ጂም ሄድ አለባችሁ ጤነኛ ምግብ መመገብ አለባችሁ። ያንን ሲረዳ ነው አብሮ የሚያገዛቸው። ያለበዛ ቀስ ብሎ ነው ለውጥ የምታዩት፣ ዝም ብሎ አይደለም። ጥሩ ነገር ማውራት አልችልም። ጥሩ ነገር ማውራት ከፈለግ የኔ ጌታ ትምህርት ቤት ሄድ። ይሄ ትምህርት ቤት አለ። ጥሩ ነገር ነው የምትፈልገው፣ ስለ ሕክምና ነው ትምህርት ቤት ሄደ ተማር። ጥሩ ነገር መማር ከፈለግ፣ ስለ ቤተክርስቲያን ነው ሂድና አስቀድስ ስለ እስልምና ነው የምትፈልገው፣ ሂድና መስጊድ ስገድ። ጥሩ ነገር ያለው እዛ ነው። እዚህ ሶሻል ሚዲያ ላይ አታገኝም። ሶሻል ሚዲያ ላይ አታገኝም። ሶሻል ሚዲያ ላይ ስድብ፣ ነቀፌታ፣ መዋረድ፣ ሀሜት ነው የምታገኘው። የትምህርት እሱ ያሳሰበ ከሆነ የትምህርት፣ እንደዚህ የፍቅር ያሳበደ ከሆነ ነግሬሃለሁ። እንደ መሰረተ ትምህርት እንደሚማሩት በእግር ኳትነክ ትምህርት ቤት ሂድ። ማን ያዘ? ከኔ ቤትታ አልያዝኩም። በእግር ኳትነክ ሂድ ትምህርት ቤት እንዴ ይህ ትምህርት እሱስ እንዴት ጠማ ከሆነ ቲክቶክ ላይ አትምጣ። ዩቲዩብን አጥፋ፣ ቲክቶክን ድምጥ ማጥን አጥፋና ሻንጣህን ተሸክመክ ሸክፈክ፣ ምሳ ዕቃህን በእጅ አንጠልጥለክ ሂድ። ያ ነው እዚህ መጠቅ። አንድ ቀን ጥሩ ነገር አታውሪ። ስለምን ላውራልህ? ስለ ትዳር ላውራ፣ ስለ አዳር ላውራ፣ ስለ ትምህርት፣ ስለ እውቀት ላውራ? ባወራ ራሱ እናንተ ደንግጣችሁ ትጠፋላችሁ። እኔ አሁን መጥቼ ስለ እውቀት ስለ ትምህርት በወራ ደንግጣ ትጠፋለ። አስቡት እንግዲህ አሁን ኦዞምፒክ ስድብ አይደለም፣ እያስተማርኩት ነው ያለሁት። ኦዞምፒክ የሚጠቀም ሰው ይሄ ነው እያልኩ እየነገርኩትኝ ጥሩ ነገር አት ስድብ ነው የምትፈልገው። ጥሩ ነገር እኔ በወራ ራስን አንቀር ምገለው ቤትታናት አይደለችም ተለክፋ ታማ ነው ነው የምትለው። ስለ መጽሐፍ ቅዱስ በኋላ አሟት ነው ነው የምትለው። ጸበልን ውሰዳት ነው የምትለው አይደል? ጋይስ እኔ አሁን መጥቼ ከቆሮንቶስ 15 ምዕራፍ 16 ላይ ዘለበቢያን አቆጣጠር ምናምን ብልክ ፌንት ነው የምትሰራ፣ ህይወትህን በአንድ ጀንበር ለሊት ነው የምታጣው። እኔ አሁን እንደዛ ብዬ ማወራ። እሺ ጉበት በሽታ ያለባችሁ ሰዎች ብዙ ጊዜ መጠጣጠጡ ጉበታችሁ እንዳይፈርስ ምናምን ብል ትደነግጣለግ፣ ትደነግጣለግ ከመቼ ጀምሮ ነው የምትለው። አየ እድል አትሰጡም እኮ ለሰው፣ ወይ አምላኬ፣ ለሰው ምድል አትሰጡም ገብታቸኋ ላይ ለሰው እድል አሰጡም። ያንን እንኳን እድል እኮ አሰጡኝ። ስለዚያ የምትፈልጉት ስድብ፣ ሀሜት አሁን ሀሜት ሳማድህ ደስ ነው የሚልህ፣ እኔም ደስ ነው የሚልህ። ለምን ዋሻለሁ? እኔም ሀሜት እመጣለሁ። ሀሜት ናውራረቅ የቀቅላለው ስዘጋ የማደርገውን አረጋለሁ እንጂ ምን ስላንተ ዕውቀት እዘራብሃለሁ። ከፈለጋችሁ ደግሞ አሉ እነዚህ ቲክቶክ ላይ የኔ ውድ ባልሽ ጥሎሽ ከሄደ አታልቅሺ፣ ወንድሙን በቤቱ አስገብተሽ አግቢው የሚሉ መካሪዎች አሉ። እንዴ መቀራ እኮ ዘንድሮ አሉ አሉ። እንደዚህ አይነት ሰዎች እኮ አሉ። ማሬ ባልሽ አዳሩ ላይ ጎበዝ ካልሆነ መድኒት ጀግና የሚያደርገው መድኒት አለልሽ። እሱን ገዝተሽ ከውሃ ጋር በጥብጣሽ ስጪው፣ ማታ እንደ እንዝርት ሲጩ ያድራል። ማሉ መካሪ እኔ ጌታ። ይሄ ቲክቶክ ላይ ሰርች አርጋቸው ሞልተዋል። ከኋላ ክላሲካል አለልህ የሚል ነገር አለልህ፣ ይመክሩሃል እኔ ቤታ ልመክርህ ካልችልም፣ ምክር አገልግሎት አልሰጥም። እንዲሁ ስነዘንሰ ስንነዛነዝ ነው አድረን መውጣልህ። እንዲህ እየተጨቃጨቀን አራት ነጥብ እያማን እየጎተጎትን እንሄዳለን። ፉፉ ነኝ የረሱ የረሱል ማንበብ አልቻልኩም። ስራ የለሽም በጣም በተደጋጋሚ ነው የምጠይቂ፣ ማርዬ አንቺ ስራሽን አቁመሽ ነው የምጽፊ? ታድለሽ ታድለሽ እንዲያው ታድለሽ። ልጅሽን በዚህ አቅፈሽ ወጥ እያማሰልሽ በግንባርሽ ነው ወይንስ በሙሙሽ ነው እየጻፍሽ ያለሽ በምንሽ ነው? እኔ እናት አንቺ በጣም ቢዚ ሆነሽ እጅሽ በሁለት ስራ ሆኖ በወርቄቱ ነው እየጻፍሽ ያለሽልኝ? ግራ እኮ ገባን እኮ ዘንድሮ እንዴ። ቁጭ ብለሽ ሰርች አድርገሽ ዩቲብ ላይ ተከትለሽ በልተሽ፣ እንግዲህ አስቡት። አሁን ቲክቶክ ዝም ብላችሁ ስክሮል እያደረጋችሁም ሰውን ታያላችሁ። ዩቲብ ላይ ግን ገብተሽ፣ ሰብስክራይብ አድርገሽ፣ ስሜን ጽፈሽ ነው የምታይ። ልክሽንም ነገ ዝም በላንተ እኔ ፊንገር ሾ መሳደብ ከፈለግኩኝ እኔ ውስጤ ባዘዘ ሰዓት አንድ ቀን ሁለት ቀን እሰድባት አለውኝ። ማንም ነግሮኛል ሊያሻ አባትሽን እየተሳደበች ነው ቤታ አንተ ስለነገርከኝ አይደለም፣ መልስ መመለብስ ባለብኝ ልክ እመልስላታለሁ። ደግሞም ጀግና ነኝ፣ አፏን አስይዣታለሁ። እንደነ ጂጂ እየወጣች ቀንና ማታ እንደምሰድባቸው አይደለም፣ አስረግጬ ነው ምነግርህ። አፏን አስይዣታለሁ አንተ ስላልከኝ አይደለም፣ እሷ ምሰድባት ሕሊና እንትን ስላለ ነው። የውሸቱ ብዛት እንትና ትሰድብሻለች አያችሁ ይሄንን እኮ ነው የምለው። እውቀት አይፈልጉም እኮ ጋይ፣ ይሄ ማህበረሰብ እኮ እውቀት አይፈልግም ብላችሁ እኮ ለዚህ ነው። አያችሁ፣ አሁን ያልሰደባችሁን ሰው ይመጡና እንትና እየሰደበችሽ ነው። እነሱም የሚፈልጉት ይሄንን ነው። አትደሰቱም? ይሄንን ነው ፍላጎታችሁ። እንትናን ደግሞ አቀርባታለሁ። አዲስን፣ አዲስ በደንብ ይተዋወቃሉ። አዲስ በደንብ ባርጋ ትናገራለች። አዲስን ነው ማመጣት የስ፣ ላይክ አድርጉ። ጋይስ ላይክ አድርጉ። ረሳሁት እኮ ነው ላይክ አድርጉ። አንድ ሰዓት ምናምን ነው እንትን የምቀመጠው። ማዘዬ ደነዟ እንደምታየው፣ የእኔ ፍቅር ትክክል ነሽ፣ ደነዝ ነኝ፣ ግን ደግሞ አንቺን እያደነዘዝኩ ነው። አብረን እንደነዘዛለን። ቁጭ ብለሽ እያየሽ ነው። እስኪ ከአሞራው በጣም ገርሞኛል። የዛሬው ግን ማን እንደሚያሸንፍ ከአሞራው እና ከጃኒ ቲሞቼ የማን ቲም ናችሁ? ማንም ያሸንፈው እኔ ለሆነ ሰው ሄጄ እንደምሰጥ አውቃለሁኝ። ዛሬ ሄጄ ጊፍት ለሆነ ሰው ሰጣለሁ? የማን ናችሁ ጋይስ ንገሩኝ። የማን ናችሁ? ማን የሚያሸንፍ ይመስላችኋል? ጃኒ ጃኒ ብዙ ደጋፊ አላት? ፎር አሌክስ የራሴ ደጋፊ እነሱ። ኦኬ አይ በብዛት ግን ጃኒ ነው የሚሉትኝ፣ የጃኒ ደጋፊዎች ይበዛሉ። እኔ ለአንዱ አንቺ፣ እኔማ ጊፍት ስሰጥ ያኔ ስታዩኝ የማን ደጋፊ እንደሆንኩ ታዩኝ አላችሁ። አሁን አልናገርም። ጌሙ ልክ ሲደርስ ጊፍት ስሰጥ የማን ደጋፊ እንደሆንኩኝ ታዩዋላችሁ ያን ያኔ? ከብዛት ጥራት፣ እኔ እንጃ። እኔ ግን የሆነ ሰው የሚያሸንፍ ይመስለኛል በውስጤ። ልጨርሰው እኔ ፍቅር ስንት ሰዓት? በኢትዮጵያ ከምሽቱ አራት ሰዓት መሰለኝ፣ አራት ሰዓት ወይ አምስት ሰዓት መሰለኝ የሚጫወቱትኝ። ግን በዘር ምናምን አልሆነም አይደለም። ደግሞ ሄጄ የሰጥቼ በዘር አድርጋችሁት ደግሞ ጉድ እንዳታመጡ። በዘር ምናምን አይደለምማ፣ ኖርማል ጨዋታ ነው የሚጫወቱትኝ። ይሄ ዘር እኮ ፈረደበት። አራት ሰዓት ኦኬ። በዘር ነው ጋይስ የሚጫወቱትኝ እንዳሰጭ ፕሊስ። ላንቺ ማንሰጠሽ፣ ትንሽ አሞራው ሰጥቶኛል። ጃኒ ሰጥቶኛል። አታውቅም። አሞራው ግን ትናንትና ሰጥቶኛል። ስሙ በዘር ነው። ኖ፣ እንደዛ ከሆነ አልገባበትም። በዘር ከሆነ አይመለከተኝም። ምን ምንድን ናቸው ዘራቸው? ምን ምን ብለው ነው የሚጫወቱት? ጃኒ ጃኒ፣ ሮማ ትግሬት መስለኝ ነበረ። በአባቷ በአባቷ ስሙ ኦኬ አማራ አማራ ናት። የወዳጅነት ኖ፣ በዘር አድርገውታል ምናምን እያልኩ ሲያወሩ ነበር ስላልገባኝ ዝም ብያለፍኩትኝ። ቢከዝ ጃኒ እኔ በዘር ስትጫወት አይቻ ስለማላውቅ አማራ ናት። በቃ በቃ ለማንም አልሰጥም። በዘር ነገር ከሆነ ጋይስ አልሰጥም ለማንም። እኔ ግን ለሆነ ሰው አስቤ ነበር እሰጣለሁ ይሄ ዛሬ እሰጣለሁ ብዬ አስቤ ነበረ። አይ አልፈልግም፣ በዘርኮን አልፈልግም። ወላዬ ናጃኒ አላቅም ነበረ። አኒዌይስ እና ለዛ ለቁዝር አድርሱልኝ እስካሁን ድረስ ጋይስ አልመልስለትም ብዬ ነበር ግን እመልስለታለሁ፣ እመልስለታለሁ። ትሰማኛለህ? ከአንተ ቁዝር ስም እናውጣለት ለእሱ ሰውዬ እኔ ከፈለግኩኝ ከቴቴ ጋር ማንም ሳይለኝ ራሴ ራሱ ቤቱ ሄጄ፣ ይቅርታ ቴቴ ብዬ ታርቄ አንተን ማሳበድ አያቅተኝም። ራስህን በራስህ በምናምንክ ታንቀ እንድትሞት ነው የማደርግህ። ከፈለግኩኝ ሄጄ ራሴ መታረቅ ይችላሉ። ራሴ ሄጄ መታረቅ ይችላሉ። ማንም ሰው አያስቆመኝም። አድበ ተቀመጥ በሉትኝ። ላንቺ ማንሰጠሽ እውነት ለመናገር ከእንትና ትናንትና አሞራው ሰጥቶኛ ቃል፣ ከዚህ በፊትም አሞራ ሰጥቶኛ ቃል። እውነ ለመናገር ግን ያው ኖርማል ጌም ስጫት ሰጠኛል። ዛ ሰጠኛ ታውቅም። እኔ እንዲያውም ሰጥቻት አውቃለሁ። እንዴ ማታ ልትታረቅ ነው ብሎ ታንቆ ሊሞት ጭራሽ ማለት ነው። የሆነ የሆነ ፖስት የሆነ ፖስት ተደርጓየው ማለት ነው። እሺ ነገረኛ እንዳትሉኝ እንደሆነ እኮ ፈርዶብኛል። የሆነ ፖስት እግዚአብሔር እግን እንደው አምላኬ እንደው አምላኬ እንደው አምላኬ እንደው ፈጣሪ ሄ ህ በዓይኔ ታሳየኛለህ፣ ሳልሞት ሁሉን ነገር በዓይኔ ታሳየኛለህ። የሆነ ሪከርድ ተደርጎ አየሁኝ አየሁና፣ መቼ ሲገባቸዋል። ከገባችሁ ገባችሁ፣ ካልገባችሁ ልረዳችሁ አልችልም። የሆነ ሪከርድ አይቼ ነው ሰዎች እየተጨቃጨቁ አይቼና እኔን ቤታ እኔም ቤታ እንደዚህ እንደዚህ አርጋሻለች እንደዚህ አርጋሻለች ሲሉ የነበሩ ሰዎች ያንን ነገር ራሳቸው ሰው ላይ ራሳቸው እዛ ሰው ላይ ሲፈጽሙትኝ አየሁኝ። ተረድታችሁኛል? መታችሁልኛል? ገባችሁ? ገብታችኋል። የሆነ ቪዲዮ አይታችኋል፣ ገብታችኋል። የገባችኋላችሁ እናንተ ቡዶች እናንተ ቡዳ ናችሁ። ይገባችኋል። ሳስበው ቶሎ ነው የሚገባችሁ። ነገር የገባችሁ ሰው አለ? እስኪ የእውነት ጻፎ ምንድን ነው የገባችሁ? የሆነ ቪዲዮ ተፖስቶ እኔ እግዚአብሔር አላየትም ነበር። ሼር ተደርጎልኝ ነው አይቼ ከዛ በጣም ገረመኝ። አቤቱ እናንተ ቡዳ ውዶች፣ እናንተ ስማ፣ እነዚህ እነዚህ እነዚህ ከእናንተ ጋር አልችልም መዋል። እንዴት ታወቃችሁብኝ? እንዴት አወቃችሁ? ሰው አይደላችሁም እግዚአብሔርን። ወይ ውይ፣ የቲክቶክ ማህበረሰብ ሰው አይደላችሁም። እንዴት አወቃችሁ? እሺ እኔ ጋይስ እንዴት ነው የሚነቃብኝ? እኔ ቋሽሙም አልችል ወሬ አልችል ወሬም። እሺ እንዴት ነቃችሁብኝ? በምን አወቃችሁ? አሁን ስም አልጠራ ወሬውን አላነሳው እንዴት አወቃችሁብኝ? እሺ እንዴት አወቃችሁ? እሺ አይታችኋል። ግን ስም አልጠቀስኩኝ ወሬውን አላወራው። እንዴት አወቃችሁ? ልሞች ነው ቅድሜ አንተ ቀድም የደፋለሁ ከነዘረክ እንዴት ነቁ? በማርያም ይላችሁ አይደለም። እኔ አይመለከተኝም ና አይመለከተኝም። ግን ሳይ ሲላክልኝ የሆነ ነገር ተረዳትኝ፣ የሆነ ነገር ተረዳው። ምክንያቱም እኔ ታስታውሳላችሁ ተውት። ግን ተውት፣ ጋይስ፣ ተውት ነገር ነገር እንትን ይልብኛል። ተውት ተውት። አይ እኔ እኔ እኔ እንደዚህ ቤታ ታደርጋለች፣ ቤታ እንደዚህ ናት የተባለውን ነገር እራሳቸው እራሳቸው ሲያደርጉት ሳይ፣ አይ እግዚአብሔርዬ፣ ጊዜና እድሜ ጤና ስጠኝ እያል እህ እህ ይቅርብኝ። ነገር ይገንብኛል። ይቅር፣ ጋይስ፣ ይቅር። መናገር ከፈለኩ እናገራሉ ማንም ፈርቼ ግን ይቅር። እኮ ጋይስ አልገባ የላችሁ? እሺ እሺ፣ የተረዳችሁትን እሺ፣ ዝም ብላችሁ የተረዳችሁትን ንገሩኝ። ጸጥ ብላችሁ የተረዳችሁትን ንገሩኝ። እስከ ወፌ ቆመች ብትል ችግር የለውም። እድሜ ነው። ልጅ ነኝ። ልጆች ወፌ ቆሙ እየተባሉ የሚያድጉት ልጅ ነኝ። አሮጊቶች ቆመው አሁን በከዘራ እየተራመዱ ነው። እኔ ደግሞ አንድ ፍሬ ልጅ ስለሆን ወፌ ቆመች፣ ወፌ ቆመች እያልኩ እንደ ወፍ ቆም ቆም ቆም ነው ምለው። አንድ ፍሬ ልጅ ነኝ። ንገሩኝ ጋይስ፣ የገባችኋላችሁ? ንኖ አይደለም፣ ስለ ጥል አይደለም። እጭ እናንተ ደግሞ እንዳው ስለ ጥል አይደለም። ጥል አይደለም። ጥልን ከጭንቅላታችሁ አውጡትኝ። ምን ተረዳችሁ? ምን ተረዳችሁ? ላይክ ምን ተረዳችሁ? ጥል ማንም አውቆ እዚህ ልንገራችሁ። ሰው ልጅ እዚህ ቲክቶክ ላይ እኔ ነኝ እንጂ ጅሎ፣ ሰው ልጅ ቀናተኛ ሞቭ ኦን ቶክሲክ አይፈልጉሽም። እኔ ነኝ አልፈልግ ያልኩት፣ እኔ ነኝ አልታረቅ ያልኩት። እሺ አሰርግጬ ልንገርክ። አንተ እዚህ አፍን ትከፍታለህ፣ እሷ በቴሌግራም መታጽፋለች። ይሄ ነው ልዩነታችሁ። አየህ ምንም ስለማታቅ አታሽቃብጥ። ለማሽቃበጥም መረጃ ይዘህ አሽቃብጥ። እኔ ነኝ እኔ ቤታ ገባክ ማንም ሰው አይደለም። እኔ በማንም አልቀናም። ከነሱ የተሻለ ቢዩ ከነሱ የተሻለ እይታ አላያችሁም እንዴ? ቲክቶክ ላይ ጌም ስጫወት ማንም አያጨናንቀኝም። እና እነሱ ግን አንድ ጌም ሲጫወቱ ኮመንቱን አይታችኋል። እስኪ ወጡ ተሳቀው ድረስ ያ ነው ከዚህ። እግዚአብሔር እውነት አለ። አልቀናም፣ ግን እኔ መቅናት ምናምን ሳይሆን እኔን እኔ ላይ የተደረገብኝ ነገር ለእኔ የተዋሸው ውሸት ራሳቸው ደግሞ ሲያደርጉ ግን እናገራለሁ። አንደኛውም ደግሞ ሸቀልባቸዋል። ምን ታመጣላችሁ? አላየት ሂጂ። ምን ታመጣላችሁ? እሸቅላለሁ፣ ያየሁትን ነገር እየተናገርኩ እሸቅላለሁ። እስኪ ምን ትሆኑ ቤቲ ቴንክዩ ሶ ማች እኔን የተባልኩትን ቴንክዩ ቤቲ። ብቻ ይተረዳሽኝ ማለት ነው። ያ ነገር በዛ አስቡት። በዛ 26 ሺህ ሰው መሀል ላይ በዛ 26 ሺህ ሰው መሀል ውስጥ ማለት ነው። ያቺ ቃል ለእኔ ተጠቅሳ ያቺ ቃል ለእኔ ተጠቅሳ እነሱ ግን ያሉ ሰዎች ግን ሲፈጽሙት ሳይ እግዚአብሔር እየሳልሞት አሳይህን ያልኩት ቤቲ